አበቱ አይደግሙም። ጎንጃ ወለላ፣ የፍቅር አገር ታደለው። በጣም አሪፍ ነው፣ በተለይ ቦለለለል የሚለው ላይ በጣም አክሽኑ እራሱ ሀገር ተላላ ነው ይጓዛል፣ እንደ ሰው እንደ ዘሜው ያለ እንደ ጎጃሙ ያለ ገብሶ ካልመለሰው።

ሸጋ ወላጅ ነጥሎ ሚጥለ ጀግና ነው እንጂ ከጀግና ጀግና አገር ያወቀው ጎጃም አይደለ ወይ? ጸሐ የወቀው እምቢበል እንጃበል እንበል በል እምቢበል እንበል እንበል ምበል ዳኘ ዋላ እውነት ለመናገር ታወራል። ስሜ ዳኘ ዋላ። ካሁን በኋላ ጃልዳን ጃልዳ ዳኘ ብሎ በኦሮመኛ ብቻ ነው የሚዘፍረው። ይሄ ከባድ ነው፣ ከባድ ነው፣ ከኛ ቅን በላይ ነው። ዳኘ ዋላ ሰር ይፈልማዋል። አረ ጃልዳ ካሁን በኦሮመኛ ብቻ ነው የሚዘፍ ነው ዳኘ ካሁን በኋላ ለምሻል እንዴ፣ በጣም ካምፕቲሽን እኮ ከባድ ነው። በጣም አሪፍ ነው፣ በተለይ ቦለለለለል የሚለው ላይ በጣም አክሽኑ እራሱ አክሽኑ። ዶክተር ሀቢባ ጋር ገብታ ካለ ለውድድር ቀርበታ ካለ አልገባሁም። እሺ እንጠይቃታለን። እዛ አሁን ተመልካች ያላትም እንጂ አካውንቱን ማዘጋት ስናቆም ሰዎችን አላለቅም። እሺ አጠና ልተኛ። እኔ እንደዚህ ዓይነት ነገር ካር ታውቂያለሽ። በጣም ደክሞኛ ወንድሜ። በጣም ተባረክ ስለመጣ ያው ሌላ ጊዜም እንግዲህ ስትመጣ እናስገባሃለን። እንደዚህ ቁጭ ብለን ደግሞ ፈልግ ደግሞ ስንጠራ ሼር ሲደረግልን ቶሎ ተገኝልን። በሄድ ቅበት ማንም እንዳያሸማቅቅህ። በሄድ ቅበት ዝም ብለህ ፈታ በል፣ ዘና በል። ኮመንት እንዳታ ኮመንት አታንብብ ቢፈልግ ሲያለባ ምንድን ነው

እኔ ስለ ደቅ በደንብ እንጫወታለን። እኔን ሴሬሳ ያው በቀልድ በጨዋታ ስለማምን ነው። በጣም ወንድማችን ተባረክሽ፣ አመሰግናለን ስለመጣት መልካም ነው ነው ታርግ እንጂ አዎ፣ ይዛርጋል። ወይኔ በላቸው። እኔ ችሎታ ነው፣ ድንቅ ጥበብ ነው። ጥያቄውን ፀጉሩ በኋላ እሚደውል ምን ሊያደርጉት የተለያየ ነገር መጥቶብኝ ነው። በጣም አሪፍ ነው። ተመችቶኛል። አሜዚንግ ነው። ውላብ ወንድማችን በጣም

እንደው እዚህ ድምጽ ላይ እንደው ማሲንቆ ብትይዛውን እንደው ወይኝ እሱን ያሰኛል። ያለ ዛሬ አለም ድም በሽጉጥ ያቀምሳል። ወደ ጠፋው ግድም ሄደህ ማን እንደምነሽ ጨዋታ ነው እንጂ ግርግር አይወድም አይወድም። አሁንን እንግዲህ ድሬ ጓዷ እንደምን ነሽ?

ወዲህ ወዲ አብለህ ደግሞ ከነ መማር ደሞ ከነ መማር ቤት ከገባህ ከጎንደሮች ጋራ፣ ደሞ ከተዋወክ ከወሎዎች ጋራ፣ ከሸዋዎች ጋራ ከተዋወክማ የወርክ አስቤዛ ይዘህ ትወጣለህ። ደማምዬ እንዴነሽ ዘሞ ደሞ ደሞ ከነ ሲሳይ ጋራ ከተዋወክማ ከነ ሲሳይ ጋር አምረው ቢሰደዱ ከነ ትጅ ጋር አምረው ቢሰደዱ ከጎጃሜው ጋር አምረው ቢሰ ሰደዱ ቢያገኝም ያበላል፣ ቢያጣም ያዝናል። እኔ ወዳለሁ ማልወድ መስዬ ሲስያለም መሆን ዝረው ወደ አዲስ ባል ነበር ድሮ የሸለም ከኝ መቃኛ አልነበር ድባብዬ እንዴት ነሽ፣ እናና ለምነሽ እያለ እያለ ይቀጥላል ይቀጥላል። ታፕ ኦን ሊንክ አድርጉ፣ ሼር አድርጉ፣ ፎሎ አድርጉኝ። እስኪ አንድ ሰውዬ የሆነ ማስታወቂያ ያሰራሃለሁ ብሎ አምሳ ሺ መሙላት አለብህ አለኝ። አደራህን እንዴት ብዬ ነው ብለህ ፎሎ አድርጉት፣ ቤተሰብ ፎሎ አድርጉት፣ እሺ ፎሎ አድርጉት።

ቀርቡን ይዟል። ተይደማም ተይደማም አልማዝ የዋንድ የነሽ አካል ይመዘናል ልባ አይመዘንም። አካል ይመዘናል ልባ አይመዘንም። የሰሙት መቻል የዚያንም የዚያንም ባልሽ ድብ ይበል ትቦ ውስጥ ገብቶ ንብረቱን ለመንግስታችን ለን የትቶ ባልሽ ነጋዴ ነው፣ አዎ ነግዶ ያብላሽ ለታችኛው ነገር ሲስያለልሽ የዘሜው አረ እንደምናለ እሱም የጎጃሙ አለልሽ

ና እንዳላፈላ እጀናም የለኝ ቁርስም እንዳልቆሆላ ብረምጣን የለኝ። እንዳው በሰላምታው ዘላም በይልኝ። ኧረ እንደምን አለሽ እና እና እንደምን ነሽ እያለ እያለ ይቀጥላል። አላችሁ ግን ሰው አለ ወንድምህ ችግር የለውም ሲስዬ ችግር የለውም። እሺ ወንድምህ